ንጋት ወይንም ጠዋት ከሌሎች ቀን ጊዜዎች በተለየ መልኩ ለደም ስኳር መጠን ተጨማሪ የሆነ ተጽዕኖን በመጨመር ቀኑን ይጀምራል። በእንቅልፍና እረፍት የቆየ ሰውነት ለቀን እንቅስቃሴዎች እንደ መነሻ የሆነው ዘንድ ምንም ምግብ ከመውሰዳችን በፊት እንኳን የኃይል አቅርቦት እንዲኖረው የደም ስኳር መጠንን ከፍ ያደርጋል። ተፈጥሮ የቸረችን በሁላችን የሰውነታችን ውስጥ እየተቀናጀን ስርዓት ነው። በሕክምናው አጠራር ዳውን ፌኖሜናን በመባል ይታወቃል። በተለይ በንጋት አካባቢ ከምሽቱ ከ10 ሰዓት ጀምሮ እስከ ጠዋት 2 ሰዓት እስከ 3 ሰዓት ድረስ የደም ስኳር መጠናችን በተወሰነ መጠን እንዲቆይ የሚያደርግ ወይም ከፍ እንዲል የሚያደርግ ስርዓት አለ። ምግብ ባንወስድ ቁርስም ባንጠቀም ከአልጋ እንድንነሳ እንድናስብ የቀን እንቅስቃሴዎቻችን እንድናደርግ የሚረዳ ስርዓት አለ። ይህ ስርዓት ሰውነታችን ውስጥ ያለው ኢንሱሊን ደም ውስጥ ያለውን ስኳር ወደ ሰውነት እንዳያስገባ የሚከላከሉ ካውንተር ሬጉላቶሪ ሆርሞን የሚባሉ ሆርሞኖች ንጋት አካባቢ መጠናቸው ይጨምራል። እነዚህ እንደ ግሉካጎን፣ ኮርቲሶል፣ አድሬናሊን፣ ግሮዝ ሆርሞን የምንላቸው መጠናቸው ይጨምርና የኢንሱሊን ስራ በመቃረን ኢንሱሊን ግሉኮሱን ወደ ሰውነት ውስጥ እንዳይገባ በሚከለክልበት ወቅት የደም ስኳር መጠን ከፍ ብሎ ይቆያል። ይሄ እንግዲህ በጤናማ ስርዓት ወይ አንድ ሰው ጤናማ በሚሆንበት ጊዜ የደም ስኳር መጠን ሳይጨምር በጤናማው መጠን ውስጥ እንዳለ ይሰራል። ነገር ግን የስኳር በሽታ ሌሎች ደግሞ ምግብ የመፍጨት ወይ ሜታቦሊዝም ችግሮች ካላችሁ ይሄ ስርዓት የመስራት አቅሙ ያነሰ ይሆናል። ስለዚህ የኢንሱሊን እጥረት ካለ ወይም ያለው ኢንሱሊን መጠን በትክክል የማይሰራ ከሆነ የደም ስኳር መጠን ከፍ ይልባችኋል ማለት ነው። ስለዚህ በዛሬ ቪዲዮ የተስተካከለና የተረጋጋ የስኳር መጠን እንዲኖራችሁ ጥዋት ከቁርስ በፊት፣ በቁርስ ሰዓት፣ እንዲሁም ከቁርስ በኋላ መውሰድ ያለባችሁትን አንዳንድ የምግብ አይነቶች እንዲሁም የመጠጥ እና ማድረግ ያለባችሁትን ነገሮች እያነሳን የምንወያየው። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ዶክተር ደስታ እባላለሁ። እንደዚህ ከስኳር በሽታ ጋር የተያዙ ሐሳቦችን በዚህ ቻናል ላይ እያነሳን እየተወያየን ቆይተናል። አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። አንደኛ ከቁርስ በፊት ማድረግ ያለባችሁት ነገር እንግዲህ የጥዋት የስኳር መጠንን የሚወስኑ አንዳንድ ካለፈው ቀን ተሻግሮ የሚመጡ ድርግቶች አሉ። ለምሳሌ እራት የበላችሁበት ሰዓት፣ እራት የበላችሁት የምግብ አይነት በጥዋት ስኳር መጠን ላይ የሚያሳድረው ተጽዕኖ ከፍተኛ። ለምሳሌ እራት በጊዜ መውሰድ በ24 ሰዓት ውስጥ የሚታየውን የስኳር መጠን የተሻለ እንዲሆን ያደርገዋል። እራታችሁን 12 ሰዓት ወይም አንድ ሰዓት ላይ ከመብላትና ከምሽቱ ሶስት ሰዓት ወይም ሁለት ሰዓት አካባቢ ከመብላት ጋር ሲነጻጸር እራታቸውን በጊዜ የተመገቡ ሰዎች በ24 ሰዓት ውስጥ የተረጋጋ የደም ስኳር እንደነበራቸው ብዙ ጥናቶች ይሄንን ይጠቁማሉ። ሌላው ቁርሳችሁን በጊዜ ማቀድና ማዘጋጀት ይኖርባቸዋል። ለምንድን ነው ይሄ አስፈላጊ ቢሆነው? ሳታስቡ ሳትዘጋጁ ቁርሳችሁን የምትሰሩ ከሆነ የመሳሳትና የማትፈልጉትን ምግብ የመውሰድ እድላችሁ ከፍተኛ ስለሆነ ለቁርስ መወሰድ ያለባችሁትን የምግብ ዝርዝሮችን በትክክል በመያዝ ጤናማ የሆኑ ምግቦችን ቀደም ብላችሁ አዘጋጅታችሁ መውሰድ ይኖርባችኋል። ሌላው በቂ የሆነ ፈሳሽ መውሰድ፣ ልክ እንደተነሳችሁ ውሃም ሊሆን ይችላል። ሻይ፣ የተለያዩ ሻይ አይነቶችን መጠቀም ትችላላችሁ። ለምሳሌ ውሃ፣ ለምንድን ነው የሚጠቅሙ? ውሃ ጠዋት በባዶ ሆድ እንደተነሳችሁ አንድ እስከ ሁለት ኩባያ መጠጣት በቂ የሆነ ፈሳሽ ሰውነት ውስጥ እንዲኖራችሁ ያደርጋል። ኩላሊትም ሽንት እንዲሰራና ሽንት ደግሞ በሚሰራበት ጊዜ ስኳር በሽንትም እንዲወጣ እንዲቀንስላችሁ ይረዳል። ጠዋት ለየት የሚያደርገው ሌሊት በተኛንበት ወቅት ፈሳሽ የመጠጣታችንና ምግብ የመውሰድ እድላችን ዝቅተኛ ነው። ስለዚህ በምንነሳበት ወቅት ዲሃይድሬትድ የመሆን እድላችን ከፍተኛ ዲሀይድሬሽን በሚኖርበት ጊዜ ወይም የፈሳሽ መጠን አነስተኛ በሚሆንበት ጊዜ የደም ሱካር መጠን ከፍ የማለት እድሉ ከፍተኛ ነው የሚሆነው ማለት ነው። ንጹህ ውሃ ምንም አይነት ኃይል ስለሌለው ካሎሪ ስለሌለው በምንም መንገድ የደም ሱካር መጠን የሚረብሽበት ሁኔታ ይለው። ውሃው ካልተመቻችሁ ሌሎች ለምሳሌ ሎሚ ልትጨምሩበት ትችላላችሁ። ሎሚ ውሃ ውሃ ከሚሰጠው ጥቅም በተጨማሪ በርካታ የሆነ ፋይበር እና ቫይታሚን ሲ ስላለው ተጨማሪ ጥቅም ይሰጣል። ቫይታሚን ሲ ኢሚዩኒታችሁን፣ በሽታ የመከላከል አቅማችሁን፣ ሰውነት መቆጣት፣ የኢንፍላሜሽን ኦክሲዴቲቭ ስትሬስ የሚባሉ ነገሮችን በማርገፍ ከፍተኛ አስተዋጽኦ ስላለው ተጨማሪ አገልግሎት ልታገኙበት ትችላላችሁ ማለት ነው። ሌላው ጠዋት መውሰድ የምትችሉ መጠጥ አይነት ሻይ ነው። ሻይ ብዙ አይነት ሻይ አይነቶች አሉ። ለምሳሌ ሞሪንጋ ሻይ ልትጠጡ ትችላላችሁ። አረንጓዴ ሻይ፣ ዝንጅብል ሻይ፣ አብሽን እንደ ሻይ አድርጋችሁ መጠቀም ትችላላችሁ። ቅርንፉድ፣ ስንምን፣ ብዙ አይነት ሻይ አይነቶች አሉ። ሻይ መጠቀም ይቻላል። እነዚህ አሁን የተዘረዘሩት ለምሳሌ ሞሪንጋን ብንወስድ፣ ሞሪንጋ ከምግብነት በተጨማሪ እጅግ በርካታ የሆኑ ሚነራሎችና ቫይታሚኖችን የያዘ እንደ መድኃኒትነት የሚታወቅ ተክል ተፈጥሯዊ የደም ስኳር መጠን ለመቀነስ ከፍተኛ የሆነ አቅም ያለው ተክል ነው ተብሎ ይታመናል። ለዚህም ደግሞ ዋና ምክንያት የደም ስኳር መጠን መቀነሱ ብቻ ሳይሆን ሌሎች በርካታ የሆኑ አገልግሎቶችን ይሰጣል። አንቲ ኢንፍላማቶሪ ነው፣ አንቲ ኦክሲዳንት ነው፣ የደም ኮሌስትሮል መጠን ይቀንሳል። እንግዲህ በነዚህ መንገዶች የልብ ጤንነት እንዲሁም የቆዳ የተለያዩ የደም ግፍትን ጭምር ለመቆጣጠር ሞሪንጋ ከፍተኛ የሆነ አስተዋጽኦ አለው። ይሄ አሁን ያልኳቸውን አገልግሎቶችን የሚሰጥበት ዋና ምክንያት እንደ ምግብነት በውስጡ ፕሮቲን ጭምር አለበት፣ ካርቦሃይድሬት አለበት፣ ብዙ ቫይታሚኖች እንደ ቫይታሚን ቢ ሲክስ፣ ቫይታሚን ሲ፣ አይረን፣ ቫይታሚን ቢ ቱ፣ እንዲሁም ቫይታሚን ኤ፣ ማግኔዥየም አለበት። ማግኔዥየም እንግዲህ ለስኳር በሽታ ታማሚዎች በጣም ጠቃሚ ወይም አስፈላጊ የሆነ ሚነራል ነው። ምክንያቱም ሜታቦሊዝምን ቡስት ስለሚያደርግ ከሶስት መቶ በላይ የሆኑ ሜታቦሊክ አክቲቪቲዎቹ ወይ ፕሮሰሶችን ስለሚረዳ ማለት ነው። ስለዚህ ሞሪንጋ የደም ስኳር መጠን እንዲቀንስ የሚያደርግበት የራሱ የሆኑ አስተዋጽኦዎች አሉት። ለምሳሌ ይሄ ቆሽት ወይም ፓንክሬስ ኢንሱሊን የሚያመነጫው ሰውነታችን ክፍል በትክክል እንዲሰራ ወይም ኢንሱሊን የሚያመነጭበት አቅም እንዲጎለብት እንዲጨምር ያደርጋል። እንዲሁም የተመረተው ኢንሱሊን ሰውነት ውስጥ በብቃት ስራውን እንዲሰራ ያግዛል። ስለዚህ አንድ ሰው ስኳር በሽታ ካለበት ሞሪንጋን መጠቀምን የአንድ የሁለት ቀን የአንድ ሳምንት ተግባር ሳይሆን አዘውትሮ መጠቀም ይኖርበታል። ያንን በሚያደርግበት ጊዜ የሚወስደውን የመድኃኒት መጠን ዶዙን ሊቀንስ ይችላል፣ ፍሪኩዌንሲን ሊቀንስ ይችላል። ብዙ ለውጦችን ይዞ ይመጣል ማለት ነው። ሌላ መጠቀም የምትችሉት ሻይ አረንጓዴ ሻይ አረንጓዴ ሻይ እንግዲህ በጣም በበርካታ ጥናቶች የተረጋገጡ ብዙ ጥቅሞችን ይሰጣል። ከነዚህ ውስጥ አንደኛው ክብደት ለመቀነስ ይረዳል። ስኳር በሽታ ደግሞ ክብደት መቀነስ ነው። በየትኛው መንገድ መድኃኒትም ወሰዳችሁ፣ ምግብም ወሰዳችሁ፣ ሳፕልመንትም ወሰዳችሁ፣ እንቅስቃሴም ሰራችሁ፣ ታርጌቱ ዌይት ሎስ ነው። ክብደት ስትቀንሱ ደግሞ ዝም ብሎ ቁጥር መቀነስ ሳይሆን ቅባት ለመቀነስ መጣር ነው። ቅባትን ስትቀንሱ ሰውነታችሁ ውስጥ ያለው ኢንሱሊን ሬዚስታንስ ይስተካከላል። ሰውነት ለኢንሱሊን ጥሩ የሆነ ምላሽ መስጠት ይጀምራል። አረንጓዴ ሻይ ሰውነት የሚፈልገውን የኢንሱሊን መጠን ይቀንስላችኋል። እንዲሁም ደግሞ ሂሞግሎቢን ኤዋሲ የሦስት ወር የስኳር ክምችትም ጭምር እንዲቀንስ ይረዳቸዋል ማለት ነው በተለይ ክብደታችሁ ከፍ ያሉባችሁ ሰዎች ካላችሁ ያንን ከተጠቀማችሁ ክብደት ሊቀንስላችሁ ይችላል። አንቲ ኦክሲዳንት ነው፣ አንቲ ኢንፍላማቶሪ ነው። እነዚህ አንቲ ኦክሲዳንት፣ አንቲ ኢንፍላማቶሪ የምንላቸው ነገሮች ከስኳር በሽታ ያለፉ ከፍተኛ የሆነ ጥቅም የሚሰጡ ባህሪዎች ናቸው። ለምሳሌ ለቆዳ ጥራት፣ ለእድሜ ሎንጂቪቲ የምንለው እድሜ እንዲረዝም ማድረግ፣ ለደም ስር፣ ለልብ ጤንነት የኮሌስትሮል የሰውነት ውስጥ የቅባት ሜታቦሊዝም የተስተካከለ እንዲሆን ከፍተኛ ሆኖ አስተዋጽኦ አላቸው። ስለዚህ ካንሰርን የካንሰር ተጋላጭነት በመከላከል በርካታ የሆነ ጥቅም አላቸው። ሌላ ሻይ ለምሳሌ ዝንጅብል ሻይ፣ ዝንጅብልም እንደዚሁ በርካታ የሆኑ ንጥረ ነገሮች በውስጡ አሉት። ሌላው ጠዋት መጠቀም የምትችሉት መጠጥ አይነት ጥቁር ቡና፣ ብላክ ኮፊ መውሰድ ትችላላቸው። ነገር ግን ቡና ስትወስዱ ማድረግ ያለባቸው ጥንቃቄዎች አሉ። ቡና መጠጣት በሳይንሱ ዓለም እጅግ በጣም አከራካሪ የሆነ ሀሳብ ነው፣ የስኳር በሽታ ታማሚዎች ምክንያቱም አንዳንድ ቅድመ ሁኔታዎችን ስለሚፈልግ። ቡና አዘውትራችሁ የምትጠጡ እና ሰውነታችሁ ቡና የለመዱ ሰዎች ከሆናችሁ ቡና መጠጣት ብዙ አይነት ተጽዕኖ ላይኖረው ይችላል። ነገር ግን ቡና አልፎ አልፎ የሚወስድ ሰው ከሆነ ለቡና በጣም ሰንሲቲቭ ሊሆን ይችላል። ቡና ካፊን የተባለው ነገር ሰውነታችሁ ውስጥ ቅድም መጀመሪያ ላይ የዘረዘርናቸው የኢንሱሊን ስራ የሚቃረኑ ሆርሞን አይነቶችን የካውንተር ሬጉላተር ሆርሞን የምንላቸውን እንደ አድሬናሊን፣ ኮርቲሶል መጠናቸው እንዲጨምር ያደርጋል። ስለዚህ ትራንዚንትሊ ወይም ለተወሰነ ጊዜ የደም ስኳር መጠን ከፍ እንድል የማድረግ ዕድሉ ከፍተኛ ነው። ያ ማለት ኢንሱሊን ሴንስቲቪቲውን ይቀንሳል ማለት ነው። ሰው ቡና ማጠጡ ከሆነ አትጀምሩ፣ ብትተው ይሻላል። አዘውትራችሁ ግን ቡና የምትጠጡ ሰውነት ቡና የለመደ አይነት ከሆነ ቡና መውሰድ ትችላላችሁ ማለት ነው። ስለዚህ እነዚህ ልክ ጠዋት እንደተነሳችሁ መውሰድ የምትችሏቸው ፈሳሾች ናቸው። ምንም አይነት ምግብ ከመውሰድን በፊት ሊሆን ይችላል እነዚህን ሻይና ፈሳሽ አይነቶች፣ እንዲሁም ሌሎች መጠጦችን ለምሳሌ ኮኮናት ወተር ማግኘት የምችሉ ከሆነ አልመንድ ምልክ የምታገኙ ከሆነ መጠጣት ትችላላችሁ። ከዛ በኋላስ የአካል ብቃት እንቅስቃሴ ከቻላችሁ መስራት ከምንም በፊት መድኃኒት ሳትወስዱ ቁርስ ሳትበሉ በፊት የአካል ብቃት እንቅስቃሴ እግር ጉዞ ሊሆን ይችላል፣ ብረት ማንሳት ሊሆን ይችላል፣ ሩጫ ሊሆን ይችላል። የተወሰነ እንቅስቃሴ ከአስራ አምስት ከ20 ደቂቃ የሚያክል መስራት ከዛም ወደ ምግብ ትመጣላችሁ ማለት ነው። ቁርስ ስታዘጋጁ እንግዲህ ቅድም ዝግጅት ብያችኋለሁ። ስትዘጋጁ ወይም ፕላን ባደረጋችሁት መሰረት ቁርሳችሁ በአራት ዋና ዋና ሀሳቦች ወይም ዋና ዋና ሪስ ውስጥ የተካተተ መሆን አለበት። አንደኛ፣ ምግብ ውስጥ በቂ የሆነ ፋይበር አለ ወይ? ሁለተኛ፣ ጤናማ የሆነ ቅባቶች አሉ ወይ? ፕሮቲኖች አሉ ወይ? አትክልቶች አሉ ወይ? ቢያንስ ከነዚህ ውስጥ የተመጣጠነ መሆን አለበት። ለምሳሌ ፋይበር ስንል ከእጽዋቶች ነው የምናገኛቸው። አጃ ሊሆን ይችላል፣ ሌሎች ሙሉ ጥራጥሬዎች፣ ከሙሉ ጥራጥሬዎች የተሰራ ዳቦ ሊሆን ይችላል፣ ወፍጮ እየተፈጨ ዳቦ ሊሆን ይችላል። ሌሎች ከመሬት በላይ የበቀሉ ያው አትክልቶቹ ሊሆኑ ይችላሉ። ሊን ፕሮቲን የምንላቸው ከእንቁላል፣ ከቀይ ስጋ፣ ከአሳ፣ ከቢንስ አተር ሊሆን ይችላሉ፣ ሽምብራ ሊሆን ይችላሉ ከነዚህ የሚሰሩ አሁን ባደጉት ሀገራት የሚቀባበዋሉ አሉ። ለምሳሌ ቶፎ ሊሆን ይችላል ሂዩመስ ሊሆን ይችላል። እነዚህ ፕሮሰስ ናቸው ግን ስቲል ጤናማ ስለሆኑ እነዚህን እንደ ፕሮቲን ወገን አድርጋችሁ ማካተት ትችላላችሁ። ሌላው ደግሞ ጤናማ የሆኑ ቅባቶች እንደ ለውዝ፣ ኦቾሎን የመሳሰሉት ኦሊቭ ኦይል የመሳሰሉትን ማካተት ትችላላችሁ። ቅቤ እንኳን ሊኖርበት ይችላል። ስለዚህ አሁን የምትወስዱትን ምግብ የሚወስነው ያላችሁበት የስኳር ደረጃ ነው። ለምሳሌ ካርቦሃይድሬት ሙሉ በሙሉ የማይመከርበት ሁኔታ ሊኖር ይችላል። ለምሳሌ በጣም ወፍራም ከሆናችሁ መጀመሪያ ለተወሰኑ ሳምንታት ምንም አይነት ካርቦ ሃይድሬት ሳትወስዱ ጤናማ የሆኑ ቅባቶችን ፕሮቲኖችን፣ አሁን ነን ስታርች ቬጅተብል ያልናቸው ከመሬት በላይ በቀሉ አትክልት ነገሮችን እንዲሁም ደግሞ በፋይበር የበለጸጉ ሆል የሆኑ ምግቦችን አቀላቅላችሁ የምትጠቀሙ ከሆነ ክብደት ልትቀንሱና ስኳር መጠናችሁን ልትቆጣጠሩ ትችላላችሁ። ነገር ግን ስኳር ቆይቶባችሁም እንዲሁም ስኳራችሁን ክብደታችን ኮንትሮል ያደረጋችሁ ሰዎች ከሆናችሁ ካርቦሃይድሬት ብታካትቱ ተመራጭ ይሆናል። የምትወስዱትን ምግብ ወይም ለቁርስም፣ ለምሳም ለራትም የምትወስዱትን ምግብ የሚወስነው ያላችሁበት የሰውነት ይዘት፣ የውፍረት ይዘታችሁ፣ የሱካር ሁኔታችሁ፣ ብዙ ነገሮችን ካየን በኋላ ነው ምግብ ምርጫ የምናዘው። ነገር ግን ጠዋት ላይ የሚወሰዱ ምግቦች የደም ሱካር መጠን ቶሎ የማይጨምሩ ፕሮሴስድ ያልሆኑ ቢሆኑ ይመረጣል ማለት ነው። ሰው ቁርስ በልታችኋል። አሁን ከቁርስ በኋላስ? ከቁርስ በኋላ መድኃኒት የምትወስዱ ከሆነ መድኃኒታችሁን መውሰድ። ስለዚህ መድኃኒት የሚወሰድበት ጊዜ ከምግብ በፊት ሊሆን ይችላል፣ ግን መድኃኒቱን እንዲወሰዳችሁ ምግብ መውሰድ የምትችሉ ከሆነ መድኃኒቱን ቀጥላችሁ መውሰድ። ነገር ግን በተለይ እንቅስቃሴ የምትሰሩ እና ሌሎች አሁን ከላይ የተዘረዘሩ የስኳር መጠኑ ሊቀንሱ የሚችሉ ድርግቶችን አድርጋችሁ ከሆነ ከምግብ በኋላ ነው የስኳር መድኃኒት መውሰድ የምትችሉት ማለት ነው። መርፌም ሊሆን ይችላል፣ የሚዋጥ መድኃኒትም ሊሆን ይችላል። በተለይ የሚዋጥ መድኃኒት ሜትፎርሚን የምትወስዱ ከሆነ ከምግብ ጋር ቢሆን ወይም ከምግብ በኋላ ቢሆን ይመረጣል። ምክንያቱም ሜትፎርሚን በጣም ጨጓራን ስለሚረብሽ ከምግብ ጋር መውሰዳችሁ የተወሰነ ሪሊፍ ወይም እፎይታ ሊሰጣችሁ ይችላል ማለት ነው። ስለዚህ ይሄ ከቁርስ በኋላ ማድረግ ያለባችሁት ነገር ነው። ሌላው ይሄንን ከላይ የተዘረዘሩትን ድርጊቶችን በየቀኑ በተደጋጋሚ ኮንሲስተንትሊ ሳታቋርጡ ለማድረግ መሞከር በተሻለ ሁኔታ ስኳራችሁን እንድትቆጣጠሩ የተስተካከለ የስኳር መጠን በቀን ውስጥ እንዲኖራችሁ ያግዛችኋል ብዬ አስባለሁ። ስለዚህ የዛሬ ቪዲዮ ይሄንን ይመስላል። በሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን። እስካሁን አብራችሁኝ ስለቆያችሁ ምስጋና ከልብ ነው። ቻው።